ምንድነው የሆነው? ኖርማል ነገር አይደለም። እሺ እንደዚህ አይነት ቤት ውስጥ ነው ሙሰፋ ገብተን ነው። ጭንቅላት ይቀየራል። አይ ባላ መኪና ከተጋጨ ምናምን መቶ ሙሰፋ ስትረቅ፣ እንዴት ተሰማ? ወላሂ እንጃ ምን እንደተፈጠረ አላውቅም። ታሪክ መቀየት ጀምራል።

ማታ ማታነ ሽጦኝ ነው። ለምን እንዳደረኩኝ አላውቅም። ቪዲዮ ሰራለሁ ብዬ ወሰንኩኝና ካሜራውን ለጓደኛው የሰጠችው እንካቅረጽ አልኩት። ሰኒ በል። የዛሬው ቪዲዮ ደግሞ የሚሆነው የድሮ ትምህርት ቤት፣ የድሮ መስሪያ ቤት ላይ የድሮ የድሮ መስሪያ ቤት አኮሞዴሽን ነው አልኩቸዋል። የሚሄደው ነገ ሙሉ ጉዞውን አብረን ሄዳለን። ከዱባይ እስከ አቡዳቢ። ዱባይ የት ነው የሚይዘው? አልጉቤባ ነው የሚይዘው። አልጉቤባ ይዛለው። ከዛ በባስ ነው የሚሄደው። ሱ ይሸኘኛል። በቃ በሳት ተኩል ከሱ ጋር አብረን ወጣለን። እስከ አልጉቤባ ድረስ ይሸኘኛል። ከዛ ውጭ ያለው በባስ እቆስዋለሁ። ከዛ በባስ ሂጄ እኮ እስከ ሙሰፋ ሙሰፋ እኮ ነው ሙሰፋ እኮ ነው። ሙሰፋ እኮ ነው ብዬ ለምን እንዳልኩኝ እንደዚህ አጋንኝ እያወራሁ እንደነበረ ሙሰፋ ሲሄድ ማሳያችሁ ይሆናል። አሁን እየተዘገጃቸው ነው ወደ አድርጌ መጣሁ። ታዲያ ስለዚህ ሙሰፋ ስለሚባል ቦታ አብዛኞቻችሁ ዱባይ ላይ ያላችሁ ሰምታችሁታል። አቡዳቢ ያላችሁ ደግሞ ያው ተመላልሳችሁበትም ሊሆን ይችላል። እንግዲህ እዚህ ጋር ጨርቁን ምናምን እንዳታዩት እሺ። መውለውልበትን የሆነ ነገር ረሳሁኝ እዚህ ጋር ሽቶ ሽቶ ግድ ነው ተቀባባዊ ምናምን ነገር። አክቹዋሊ እየሄድኩ ያለሁት ሙሰፋ ነው። ሙሰፋ ማለት ከዚህ በፊት ለአንድ አመት ያህል ስራ ስሰራበት የነበረበት ቦታ ማለት ነው። እና ያ ቦታ ለምድ ነው የሚሄደው። አክቹዋሊ የሚሄደው ልብሴ ላመጣ ነው። ልብሴ ላመጣ ነው የሚሄደው። ለስድስት ወር ምናምን ያህል እዛ አስቀምጨው ነበረ። ያው ስለቅ ወደ ዱባይ ነው የመጣት፣ ኒካ አቡዳቢ ከሙሰፋ ወደ ዱባይ ነው የመጣት። ለዛ ቀይን እዛው ትቼ ነበር የመጣሁት። ደግሞ ይገርማችኋል ማለት ነው። ልክ ከምሰፋ ስወጣ እንዴት እንደወጣው ታውቃላችሁ? እንዲሁ ለብሽ ነው የወጣሁት። ይኸው ቲሸርቱም ራሱ ሱሪውም፣ ጫማውም ካልሽውን እርግጠኛ ያሉንኩት ከዛ ይሄን ደግሞ ለሰው ነው እየወሰድኩኝ ያለሁት ወደዛ ወደዛ ሰፈር እና በድጋሚ ሰኒ በል ብያችኋለሁ። ጉዞውን ሙሉ ለሙሉ አብሬያችሁ መሄድ ይሆናል እና ብዙ ብዙ ማወጋችሁ ነገር አለ። ቪዲዮውን እስከ መጨረሻ መከታተላችሁን እንዳትረሱ እንግዲህ፣ ላይክም አድርጉት፣ ሰብስክራይብ አድርጉ። ገና ገና ገና ጀማሪ እኔን ገና ብዙ ብዙ ብዙ ነገር ከኔ እንድትጠብቁ እንግዲህ ላሳውቃችሁ እወዳለሁ። ስለዚህ አሁን ሙሰፋን ማሳየት የሚፈለግኩበት ምክንያት ያው ሙሰፋ ምን ያህል ምን ያህል ምንድን ነው የሚለውን ለማሳየት ፈልጌ ነውና፣ ሌስ ጎ ዋትስፕ እንግዲህ ሄድኩኝ ነው፣ ልሸኝኝ ነው ይላ ሸኝኛል። እስኪ ድረስ እስከ ባሱ ድረስ አልጉቤባ ይባላል። አልባስ መያዦ ከባስ መያዦ አልጉቤባ ተነስቼ ከአቡዳቢ ነው ወርዶ፣ ከዛ አቡዳቢ ወርጄ ደግሞ

አሁን እየሄድኩ ያለሁት ወደ ሙሰፋ ነው። ሙሰፋ 13 ሙሰፋ 13 ማለት ለአንድ አመት ሙሉ እዛ ሆኜ ስሰራ የነበረበት ፕሌስ ነው እና አክቹአሊ ያው አሁን የምመለሰው ልብሴን ላመጣ ነው። አሪፍ ነው። ልብሴን ላመጣ ነው ሶ አራት ወር ምናምን እዛ ነው። በቃ አራት ወር፣ አምስት ወር፣ አምስት ወር አምስት ወር ነው ከ ከእንስዬ ከወጣ በኋላ አሁን እና እዛ ነበረ እና በቃ እና አሁን ካለውበት ምን ያህል ልዩነት? አሁን ልዩነት እንዳለው ምን ነገር በቃ ነው። አራ አይደለም ምን እሱ እንዲሸኘኝ ነው ሙሰፋ ነው የደውለው ገብቼ ቲክቶክ ስሟችን ልናድር ነበር። ተጫወተን ነው። ኧረ ላሽ ውክብክብ ብያለው። አልጉቤባ ስቴሽን ደርሰናል። አንድ ሁለት ሰዓት ይፈጃል። ይህንምን ባስ ስቴሽን ብዙ ጊዜ ተመላልሽበት አለሁ። ስራ ፍለጋ ወደ ዱባይ ስመጣ አቡዳቢ ነው መጀመሪያ ስቴይ አድርጌ ነበር። ወደዚህ ስመጣ ቅ ተመላለስኩበት ነው የምላችሁ ግን ያው ስራ ለማግኘት አልቻልኩም ነበር። በዛን ታይም ባስ ካርድ መሙላት አለብኝ። በጣም እቃው ነው እናታችሁ እኮ በጣም የሚከብድም እንደ ያልመሰለኝም ነበር መጀመሪያ፣ ግን ይከብዳል። ኖል ካርድ ኖል ካርድ ከሌላችሁ በቃ ኖል ካርድ አስፈልጋችኋል። እሱ በኖል ካርድ በቃ በጣም ነው ስቃታችሁ። ፈጥነው አውጥቶ ሰርቪስ እያለኝ እኮ ነው አላየሁትም ነበር ገና እጄ ላይ ስልኬን ከእንትን ጋር አይቱት ብራዘር መቅረጽ አይቻልም፣ እሺ ምናምን አለኝ፣ ይስኖታላውድ ምናምን አለኝ። ከዛ ተደብቄ ቀርስትች አይን ማራኪ ነው። እኔ መጀመሪያ ዱባይ የረገጥኩ ጊዜ በቃ እንዴት ደስ እንደሚል አልገባችሁም። በቃ የሆነ የአበቦቹ ማን እንደሆነ አላውቅም። የብቻ መንግስት አሁን ያለፈው እና የሆነ በቃ ጽዳታቸው የሆነ ስድስት ስድስት ያሉበት ምናምን ሲሽሽ በጣም ያበሩ ናቸው ማለት ነው። ግን ይሄ ሙሰፋን አያጠቃለሉ እያወራ ያሉት ወይ ዱባይ ወይ አቡዳቢ ቢሆን ጸድ አካባቢ ከተማ የሚባሉ አካባቢዎችን ነው እያወራለሁት እና እዚህ ጋ የሆነ መኪና መጣመት ዶጅ ነ በጣም የሚጸዳ ዶጅ አለት ማላቀ እንደሆ አላ እንጃ ብቻ በቃ መኪና ጸዴ ነው። አሁን አቡዳቢ ገባን። አቡዳቢ አላ ጸዴ ነው። በጣም ለመኖር የሚሆን ቦታ ማለት አቡዳቢ ነው በቃ ከዩናይትድ አረብ ኤሚሬት ውስጥ አቡዳቢ አላይንም አሪፍ ነው ይላሉ። ያው አላይንን አይቼያት ባላቅም፣ ግን አቡዳቢ በጣም ጸዴ ነው። ግን ከተማ አካባቢ ነው እንጂ ሙሰፋን እያልኩኝ አይደለም ወገንታት። ሙሰፋ ማለት ግን አያምር የሆነ ያምራል እኮ በጣም ጸዴ ነው እኮ በቃ ይሄ ነው ሰውን የሚስበው ሰውን አትራክት የሚያደርገው ይሄ ነው። ግን ሁሉም ሰው እዚህ ጋር የሚኖር ሁሉም እዚህ አካባቢ የሚኖር አለ ጥቂቱ ነው በቃ እዚህ አካባቢ ይህንን የገነባው ሰው ግን የሚኖረው ይህንን እንደዚህ ያሳመረው ሰው ይህንን ሁሌ ጠዋት ጠዋት የሚሆነ ማታ ማታም እየመጣ የሚያጸደው ሰው ወይም ወጣቶች እዚህ አይደለም የሚኖሩት። የት ነው የሚኖሩት? ሙሰፋ ነው የሚኖሩት። በቃ ስለ እንደዚህ የኢንዱስትሪያል ኤሪያዎች ነው የሚኖሩት። እና እዚህ ጋ ፓኪስታን ውስጥ ጸድ ነው ሆነ ዚ እዩት፣ እዚህ ሰውዬ ማለት ነው ምን አረገ መሰላል ሁሉም ያንኮራፈው አልገባችሁም? ሁሉም ሰው እስኪሳማ ድረስ ይሄ ዱባይ እዚህ ጋር ነው መጥቼ ተመልሼ ልመለስም ይዤ የሚሄደው አንተ ለካ አቡዳቢ ሹርጫ እንደዚህ ነው ን ረስቸዋል። መቅረጽ ይቻል አይቻል አላውቅም። ዱባይ ላይ አይቻልም ብሎ ከልክለዋል። እዚህ በሸሎ ዝም ብዬ አሁን ከሉል ነበር የምጠቀመው ወደ

መጥላት መብቴ ነው። የምጠላው በምክንያት ነው። የጠላሁት አንድ አመቴ ወስዶ ብያል ብዬ ወይም በጣም በቃ መጥፎ ቦታ ነው ብዬ አይደለም። አንድ ነገር መለየት የምትፈልግ ከሆነ ልትጠላው ይገባል። የማስጠላው ከሆነ ግን አትለየውም። በቃ ወይ ወድኸዋል፣ ወይ ተስማምተህ የአብረኸው እየኖርክ ነው ማለት ነው። ከልብ ጥላቻ አንድ ነገር ላይ መኖር ማለት ያ ነገር ካንተ ይርቃል ማለት ነው። ዛሴት ዩታ እንዴት እንደሚያምር እዚያ አካባቢ መግባት እየቻልኩ እዚህ አካባቢ መኖር እየቻልኩኝ ግን አሁን አሳያችሁ የለ እንደ በቃ እናንተም ትፈርዱኛላችሁ እኮ እኔ ሙሰፋን ጠላው ምናምን ስላችሁ በጣም በቃ እያካበድኩ ምናምን ነገር። ኤቭሪ ዴይ ከእንቅልፍ ስትነሳ እንዲህ አይነት ሰፈር የምታይ ከሆነ ተስማምት ትኖራለህ። አባ በቃ ተስማማዋለ ምንም ችግር የለውም ብለ ትኖራለ። ነገር ግን አሁን እየሄድኩበት ያለው እንግዲህ ሙሰፋ ሙዘፋ ሙዘፋ ሙዘፋ እምላችሁ ቦታ ደግሞ ላይ ከእንቅልፋችሁ ስትነሱ የምታዩት ነገር፣ የምታሸቱት ሽታ፣ የምተነፍሱት አየር እያንዳንዱ ተጽዕኖ አለው። በቃ አፌክት ያደርጋቸዋል ገባችሁ። እና በቃ እዚህ ጋ ዝም ብዬ መንገዱን ከማሳያችሁ ብዬ ነው፣ በቃ እየለፈለፍኩ ያለሁት አይጸዳም። ግን ሆነ ያምራል። በቃ ያምራል፣ ጸዴ ነው ኢቨን የሆነ በውበት ምናምን ራሱ አቡዳቢ በጣም ጸዴ ናት። ግን ደግሞ ይህንን ውበት የሰጠው ማህበረሰብ ደግሞ ያለበት ቦታ ደግሞ እንግዲህ ሙሰፋ ነው። እንግዲህ ሙሰፋ በጣም አብዛኞቹ እዛ ስላሉ ነው እ ሙሰፋ ነው። አቦ በቃ አበዛውባችሁ፣ ስለ ሙሰፋ ይቅር። ለማንኛውም በቃ ፎሽ ፎሽ አድርጓል። ሳይድ ይባላል። ልክ መኪና ከተጋጨ ምናምን መቶ ይጽፍባችሁ ምናምን፣ ፋይን ማለት ነው። ፋይናሊ ሙሰፋ ገብተናል። አክቹዋሊ ሙሰፋ ካይንድ ኦፍ እኮ እና በቃ አሁን ምንም አካባቢው ምናምን ያን ያህል እንትን አረግ ባሴ ና ተዘቻው ያለች ይቻው ባሴ እና በቃ ሰው ምናምን ሜንታሊ ምናምን ወደኋላ ያስቀራቸዋል ምናምን ነገር ነው። በቃ የሆነ አንድ የተለመደ ነገር ምናምን አለ ሁሉም ማለት ነው። ከውስጡ የተወሰነ ሰውና የተወሰኑ እንትኖች እንደዛ ናቸው። በቃ እዚህ አካባቢ የሚኖሩ ሰዎች እንደዛ ናቸው። አሁን እግር መንገድ አለው በጣም ማለት ነው እስከ አኮሞዴሽን የድሮ አኮሞዴሽን አችን ማለት ማኒ የኔ ኤክስ አኮሞዴሽን ይየዋል እዛ ለመድረስ እግር መንገድ አለው፣ ግን በቃ ያቺን እግር መንገድ ላለመምጣት በቃ ትሰናነፋለህ፣ እርስ በእርስ ትደጋገፍበት ምናምን እዛ በቃ ሌላ ቦታ ወተህ ምናምን ወደ አቡዳቢ ወደ ከተማው ምናምን ወተህ ምናምን ለማየት እና ማዛ ነው የሚያደርገው። እና አሁን እኔ ያንን እግር መንገድ ላለመሄድ ስል ካር ሊፍት አግብኝ ካር ሊፍቴን ይዣለሁ። በአምስት ብር ያደርሰኛል ብዬ አስባለሁ። እዚ ካር ሊፍት እንፈልጋለን ማለት ነው። እዚህ ጋር ያደርሰን ካገኘን እሰየው ነው፣ እሰየው እኔ ካር ሊፍት ነው እምጠይቃቸው። አስቆም ካር ሊፍት የሆናቸው አገኘሁ መሰለኝ። እስኪ ላናግረው። አይሄም፣ አይ ሄድም። በቃ በእግር መጓዝ ነው፣ ምንም አማራጭ የለኝም። ስለዚህ በእግር የጓዝዋለሁ። በጣም ሩቅ ነው፣ በጣም ሩቅ ነው። አረ ሆዴ ደግሞ በጣም ባዶ ነው። ቀስ ብሎ የጭርጭሰ ዘበር ነው የጭርጭሰ ማለት። አረ ደረስኩ፣ ማይ ደረስኩ ይባላል። ይሄ ማርኬት ነበር ሁሌ እቃ የምንገዛበት ምናምን

አረ፣ ግድ ነው ሀቢቢ፣ ግድ ነው። ምንድን የተፈጠረው? እስቲ የኔ ጉርፋ ግን ያልነበርም ግን ወላሂ ይጨንቃል፣ እንትን ነው። ሙሰፋን ስትረቅ እንዴት ተሰማህ? ወላሂ እንጃ። ከዛ ግን የሆነ ሰዓት ላይ አይ ሙሰፋን መጥላት የለብህም የሚል ስሜት ተሰማኝ። ሙሰፋ አይደለም፣ በቃ ሙሰፋ ሲሆን ሰው ነው። ሙሰፋ ያለ እሱ ምን እንደተፈጠረ አላውቅም ይሄ

ምንም ኖርማል ነገር አይደለም። እሺ እንደዚህ አይነት ቤት ውስጥ መኖር ማወጣት ያለብን እኔ ስለወጣሁኝ አይደለም፣ እንደዚህ እንትን የምለው መውጣት ማውጣት ስለሚቻልና እኔ ደግሞ ወጥቼ ራሴ ስላየሁት ነው። በቃ ይቻላል መውጣት። ኦኬ፣ ቦታ እዚህ ጋር ነበር። ቦታ እዚህ ጋር ነበር። የማይክል እስካሁን እዚህ ስር ነው። እዚህ ጋር ፒተር አለ እንደዚህ የቀረጽኩበት ተዝላጭ በቃ ቦታው ቦታው ነው የሚጠብቃችሁ፣ እናንተ ግን ትቀራላችሁ። አልሐምዱሊላህ ዋላሂ አልሐምዱሊላህ። እንዲሁም በጣም ተጨናንቋል አሁን ላይ ምን እንደሆነ ወይ እኔ ስለ እዚህ ስለ አሁን ወጥቼ ምናምን ስለገባሁበት ነው መሰለኝ ጭንቅ ያለው። እና አረኔ ሩዙን ግን ብወስድላቸው በጣም ጽዴ ነበር። ግን ታመሙ ብዙ ነው። ግን እንደ ድሮ ሩዝ ነበረ ታውቃላችሁ። ለአንድ አመት ያህል ስንበላው የነበረው ሩዝ እና እሱ ሩዝ አሁን ላይ ተበላሽቷል። ሁሉም ሆዱን እያመመው ነው ምናምን ተባለ። እዛ ደግሞ ይዘህልና ምናምን ብሎ ነበረ። እሱ ሩዝ እንቀምሰዋለን፣ በአትክልት አብረን እንበለዋለን ምናምን በይዘው ምግብ ላይ ምንም ወፍ የተለወጠ ነገር የለም። በኩቡዝ አትክልት አድርገ ምናምን ነው ያው አልፎ አልፎ ድንገት የሆነ ዕቃ እንትን ሲል ሙሰፋ እዚህ ነበር መስጊዱ ናም በቃ እመላለስባት መስጊዱ እቺ ነበረች። አ ይሄ ነበር አረ ብሉቲም እንትኑን ቀየረ። ለመጀመሪያ ጊዜ የወጣሁበት መኪና 212 ነው። ከማን ጋር የሳይ 212 ዋው! አንተ ጸድ ይሆናል። እሺ። እና ለመጀመሪያ ጊዜ እንደ ገብቼ ከዛ በቃ ስራ ጀመርኩኝ።

አሪ ነገር እስካሁን አለ። እንትና እኮ ነው የለጠፈው። ራሱ መኪና ነው እዚህ። ከዛ ማታ ማታ ሲሆን ደሞ ይህንን ለብሰ ነው የምትሰራው። ይህንን ለብሰ ነው ባትሪ ይበራል። ከዛ ትወር ካለ ማታ ማታ ማለት ነው ጭንቅላት ላይ አሁን ራሱ ለብያባሩ እንደዚህ ታደርጋለህ እንደዚህ ትለብሰውና አብርተህ ወርከ ትቀጠቀጣለህ። ከዛ ከዛ እኮ ችግር የለውም እኮ ማን እንደዛ ብሰራ ምን እንደሆነ ታውቃለህ? ወር ሲመጣ ስንት ብር ነው የሚሰጥህ? 800። ይህም ቤት ልወጣ ነው ብዬ የሰራው ቪዲዮ ነበረ። አሁንም ቻው። አሁን ደግሞ ጭራሽ ምንም ምቀየለኝም እዚህ ለመጨረሻ ጊዜ ይሄ ቤት ሰላም አለይኩም ሰኒጠል ብያለሁ። በቃ ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቻው ሰፋ